በጣም አሪፍ አሪፍ ዲኮሮች ምናምን ብታዘጋጅ ከዚህ የበለጠ ይሰራልሻሉ ግን አስፈላጊ አይደለም። ይሄም አስፈላጊ አይደለም። ፈልገው ባልቀበልሽ ይሄ ደግሞ የሚሰማኝ ምንድን ነው ታውቃለህ? ወላይ እሪል ማለት ነው የሚሰማኝ። ንቀኸው ወይም ደግሞ የንቀት ነገር እያሳየኸኝ ነው የማስበው። አንድ ስጦታ ይዞ ለመጡ በራስን አልቀበልም ከልብ ከመሰበር ና ከመከፋቶች የንቀት ስሜት ነው የሚሰማኝ። ምን ያስፈልጋል? አይ በቃ ደስ አለኝ። አይ አይደለም አንድ ሰው ለምሳሌ አንድ ሼም ይዞ ይመጣል። ሲምኝማ ሼም ይዞ ይመጣል። ረዳሽኝ አሁን አንቺ የሆነ ነገር ባይብሽ የሆነ ነገር እንትን ብል አሁን በዚህ ልክ ማሰብ ጀምራል። እኔ ደግሞ እንደዚህ አይነት ባህር የለብህም ምን ምን ምን፣ ይህንም አትቀይሩም ኮ እኔ በሁለት እንድትይዘው አይደለም በቃ ሁለት መቶ ሺህ ስለገባ ከንግራ ማለት ብቻ ስለፈለኩ ነው ደግሞ

ከመቶ ሺ እስከ ከሁለት መቶ ሺ ብር ባለው ሄራ የሚገዛ ስልክ ነው አደለ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? እንግዲህ ፈኪሃና ኢሳን በዚህ መልኩ አቅርበውታል። እንግዲህ ፈኪሃዬ እውነትም የዋህናት ሲባል ይህን ያክል ነው። እንግዲህ አያችሁት። እሱ ግን ወደ ሌላ ነገር አድርጎ ነው ያሰበባት። ይህን ስጦታ ይዛለች ስለመጣች ስጦታ ስለሰጠችው ምናምን በቃ አልተረዳትም። የሆነ የመናቅም፣ የመግደርደርም የሆነ ነገርም በቃ ደስተኛ አይደለም። ለምን ይዛ መጣች? ለምን ሰጠችኝ? በብዙ ነገር እያጠነጠነው ነበር። እኔ ያው እስከ መጨረሻው ስላየኋቸው በጣም ነው እንትን የሚለው። እንደዚህ መሆን የለብንም። ማንም ሆንም ማንም ስጦታ ሲሰጠን በክብር መቀበል አለብን በክብር ያ ሰው ይጎዳብናል ይሄን ስጦታ ስለሰጠን ብለን ካሰብ ነው ደግሞ ያንን ውለታውም በሌላ ነገር እንከፍለዋለን፣ ዘወር አድርገን ማለት ነው። በቃ ከሱ ይበልጥ እኛ ገንዘብ አለን እኛ ሀብታም ነን፣ እና እኔ አለኝ እኔ እሻላለሁ ብዬ ካልኩኝ፣ እየዛችን የልጁ ወይም የዛን ሰውዬ ውለታ በሌላ ከፍ ባለ ከሱ ከፍ ባለ ስጦታ መክፈል አለብኝ። እንዲደሰት ማስደሰት አለብኝ ማለት ነው። ሌላው ነገር በዚህ መልኩ ኒንጃ ተቀብሎ ደስተኛ አይደለም። ተቀብሎ ዝም ብሎ ቁጭ ነው ያደረገው። ማሻለህ ብሎ ዋው ብሎ ምናምን በቃ ደስተኛ ሆኖ አልተቀበላትም። በጣም ነው እኔ እራሱ እንትን ያልኩት የተናደድኩት ማለት ነው። ለምን ይሄንን ያክል ይደረጋል? እና በሌላ በስጦታ ልታስሪ ነው ወይ ምናምን እያለ ነበረ። በስጦታ ማሰር አለ እንዴ? ሰው በስጦታ ይታመናል? ማን ነው እያምናል? አንድ ሰው ወ ከወደደ ወደደ ነው እንጂ በስጦታ እኔ እንጃ፣ ኔ በስጦታ አላምንም። እና ሰጠኝና ሰጠሁትና ያ ሰውዬ ካልወደደኝ ምንም ነገር ባደርግለት እኮ ምንም አይመስለውም። በቃ መኪና ብገዛለት አይደለም እንኳን መኪና ሙሉ ቤት እንደው እንደ በቃ ቅምጥላ አድርጌ ላኑር ብሎ ካልወደደኝና ካልወደድኩት ምንም አይዋጥም። አይደለም እና እንደዛ ብሎ ነው ያሰበው እሱ ግን፣ እና ብዙ ነገር እየጠየቀችው ነበረ። አልተዋጠለትም ብዙም ነገር ማለት ነው። ኢሳም እንግዲህ የዚህን ያክል ነው እና ፈኪሃም ደግሞ የዚህን ያክልናት፣ የዋህናት ማንም ሰው እንደመሰከረላት እና ጓደኞቿም ሁሉ እንደመሰከሩላት አብሮ አደጎቿ የስራ ባልደረቦቿም ያው መስክረውላት በየሌላውን ቪዲዮ ላይ አለ፣ ጨዋ ልጅና ጥሩ ልጅ እንደሆነች። ካሁን በላይ ከሚዲያውም ላይ መጥፋት ያበዛሁት ኮሜንቱ የሚራገበው በሚዲያው ላይ ምናምኑ፣ በቃ ቪዲዮ ስትለቅ እየሰደብናት ማለት ነው። እና እኔ እንኳን ተሳድቤ አላውቅም፣ ግን እየሰደባችኋት ምናምን በዚያ ምክንያት ነው የጠፋችው፣ ማለት ነው። አንዳንድ ጊዜ በኮሜንት የምትናገሩት ነገር ምናምን ሰውን ከሚዲያ ያጠፋል ማለት ነው። ውስጥን ይሰብራል፣ ያሳፍራል። ብዙ ነገሮች እንትን ስለሚል ባልሰራስ የሚለው ነገር እንትን ይላታል። እና ለዛም ነው የጠፋችው። አንዳንድ ጊዜ በቲክቶክ ላይ ግን ብቅ ትላለች፣ ትሰራለች ቲክቶክ ላይ። በዩቱብ መንደር ግን ያው ቪዲዮ መስራቷን ብዙም አይደለችም፣ ቶሎ ሰው ላትለቅም ማለት ነው እና ኢሳም ይሄንን ያክል እኔ እንጃ። እና ይሄ እኮ ብር፣ ብዙ ብር እኮ ነው ምናምን ይሄ እኮ ብዙ ብር ነው የሚያወጣው ስልኩ። እና ይሄ ብዙ ብር ዕቃ ይዛልህ ከመጣች ምንድን ነው ፈታ ብለህ ብትቀበላት ማሻላህ፣ ብለህ ሽኩረን፣ ብለህ አመስግነህ ቅብል ቢላት ብዬ ነበር እኔ ግን ያልኩት ይሰው ልጅ። እኔ እንጃ። እኔ በዚህ መልኩ እንደዚህ ከሆነ እሷም በጣም ነው ተረጋግተን እንወያይ ምናምን ምናምን እያላት ነበረ? እንግዲህ ተረጋግተው የሚወያዩበት ደግሞ በሌላ ቪዲዮ የሚመጣ ይሆናል ኢንሻአላህ። ምን እንደተወያዩ እንግዲህ ተረጋጋም አልተረጋጋም፣ ስጦታ ስጦታ ነው። የሰው ልጅ ስጦታ ከሰጠው በኋላ እሷ የሚዛለት የመጣችው ይህን ስጦታ የሌላ ነገር አይደለም። ዩቲዩብ ሁለት መቶ ሺህ ሰብስክራይብ ስለገባ ኮንግራ ብላው ነው የመጣችው። ኮንግራሌሽን ብላ እንኳን ደስ አለህ ብላ ነው ይዛ የመጣችለት። ማንም ሰው አልጠየቀኝም። አንዳንድ ጓደኞች ደውለው ወይም ጽፈው ካላሉ ብለውኛል እንጂ አንቺ ነሽ መተሽ እንደዚህ ፕሮግራም ይዘሽ መተሽ አልሽኝ ብሎ ነው ያለው። እና የምቀኝነት እንዲያውም የምቀኝነት ይመስላል። እንኳን ደስ አለህ ብሎ ያለኝ ሰው የለም ከጓደኛ ጀምሮ እያለ ነበረ። እሺ፣ የምታምናቸው ጓደኞች ይህንን ያላሉ፣ እሷ ግን ወደርኩ ብላ ጥያቄ ያቀረበችልህን እንደገና ደግሞ ደስታህን በቃ ላስደስተው ብላ ይዛ የመጣችውን ነገር ብትቀበላት፣ ደስ ብሎ ፈካ ብላ ብትቀበላት። እኔ ግን ብመልስልሽ ደስ ባላይ ነው ያለው። ደስ ባላይ በመለስኩልሽ ነው ያለው። መልሶ በሰጣት ማለት ነው ያንን ስልክ። እና ፈኪ ብዙም ደስተኛ አልነበረችም። ያው ግን ብቻ ቢሆንም እንትን እያለች ነበረ። ይህን ያክል ግን መልሰህ የሆነ ነገር በቃ ብትሰጣት እሷ ብዙ ብር አውጥታ የለ እስከ መቶ ሺህ ብር ምናምን ነው እኮ የሚያወጣው እያላት ነበር። የብር ችግር የለብኝም፣ የስልክ ችግር የለብኝም ምናምን ምናምን እያለ ነበረ። እና በዘዌ አንቺም የለብሽም እያለ ነበረ። እሷም የብር ችግር የለብኝም ነው ያለችው። በቃ ለሰው ውለታ፣ የሰው ደስታ ማስደሰት ነው ችግር ያለብኝ ነው ያለችው፣ ፈኪሃ ማለት ነው። እና ይህንን ያክል እንደዚህ ሰዎች፣ ሌሎችም ሰዎች ትንሽ ነገር ቢሆን ሲሰጠን ማመስገን አለብን ያንን ሰው አመስግነ መቀበል ደስተኛ እንዲሆን ማድረግ አለብን ማንኛችንም ብንሆን ብዬ ነው የምለው። ሁላችንም ሰው እንዳቅሙ ያለውን ይሰጣል። ግን ያንን ውለታውን ደግሞ ዞረን መክፈል አለብን። በቃ ያ ሰውዬው ይጎዳብናል ካልም ዞረን መክፈል እንችላለን። እና ይህን ይመስላል ቤተሰቦቼ። በሌላ ቪዲዮ እንግዲህ እስከመመጣ ድረስ ደህና ሆኑ። ግን ላይክ ና ሰብስክራይብ ሸር እስኪ